እንደምንላችሁ መዝሙር ጸሎት ነው። መዝሙር ምስጋና ነው። መዝሙር ትምህርት ነው። ስለዚህ ሁልጊዜ ጊዜ አብራችሁ ታጥኑ፣ ሲ ጎበዞች። ከዚህ በመቀጠል ደግሞ በየሳምንቱ ጥሩ ጥሩ መልእክቶችን የሚያስተላልፉልን እህታችን ብሌን ያብሰራ ና ማያ ያብሰራ ዛሬ መልእክት ያቀርቡልናል። በነገራችን ላይ እነሱ ከትምህርታቸው ጎን እንደ ጎን አድርገው ብዙ መጽሐፍትን ያነባሉ። እናንተስ እናንተም ብዙ እናንተም እንደምታነቡ ተስፋ እናደርጋለን። ማንበብ ያልጀመራችሁ ደግሞ የእነሱን መልክት በየሳምንቱ በደንብ ብትከታተሏቸው ብዙ ቁም ነገርና እውቀት ታገኛላችሁ። ያወቃችሁትን ደግሞ በተግባር ተወላላችሁ ለሌሎችም ታሳውቃላችሁ። ስለዚህ በጥሞና ተከታትለን እንመለስ። በስመ አብ ወወልድ ወመንፈስ ቅዱስ አዱ አምላክ አሚን። ሰላም ጤና ይስጥልን። በመላ ዓለም የምትገኙ ውድ እግዚአብሔር ልጆች፣ እህቶቻችንና ወንድሞቻችን እንደምን ሰነበታችሁ? ደህና ናችሁ? እግዚአብሔር ይመስገን እንዳላችሁ ተስፋ እናደርጋለን። አሚን። የአምላካችን ያሉል እግዚአብሔር ስሙ ዛሬም ዘውትርም የተመሰገነ ይሁን። ቢሉ እህቴ። አቤት። ማለቴ ለዛሬ ስለ ስም አይነቶች ለተመልካቾቻችን እንንገራቸው። እሺ። ስም ማለት ምን ማለት ነው? ስም ማለት መጠሪያ መለያ፣ አንድ አካል ከሌላው አካል የምንለይበት ነው። ጎበዝ፣ ማይ ትክክል ነሽ። እግዚአብሔር አምላካችን የምድር አራዊትንና የሰማይ ውፎችን ሁሉ ደግሞ ከምድር ፈጠረ በምን ስም እንደሚጠራቸው ያይ ዘንድ ወደ አዳም አመጣቸው። አዳምም ሕያው ነፍስ ላለው ሁሉ በስሙ እንዲጠራ ስሙም ያ ሆነ። አዳምም ለፍጥረታት ሁሉ ስም አወጣላቸው እንዳለ ኦሪት ዘፍጥረት ምዕራፍ 2 ከቁጥር 19 እስከ 20። ስም ለማን እንዴት ይሰየማል? ስም ሲሰየም ጠባይን ግብርንና ሁኔታን እንዲገልጽ ሆኖ ሊሰየም ወይም ሊጠራ ይችላል። ለምሳሌ ሰዎች፣ እንስሳት፣ እጽዋት፣ ቦታዎች ደግሞ ማንነታቸውን ስራቸውንና ጥቅማቸውን መሰረት ባደረጉ ስሞች ይሰየማሉ ወይም ይጠራሉ። የተጸወው ስም ስንል ምን ማለታችን ነው? የተጻወው ስም ማለት አንድ ነገር ከሌላ ነገር የምንለይበት መጠሪያ ስም ነው። ለምሳሌ እኛ የምንጠራበት ስም የተጻወው ስም ወይም መጠሪያ ስም ይባላል። የግብር ስም ማለትስ ግብር የሚለው ቃል ገብረ ከሚለው የግስ ግስ የመጣ ሲሆን ትርጉሙም ሰራ፣ ፈጸመ፣ አከናወነ፣ አደረገ ማለት ነው። ስለሆነም የግብር ስም ማለት ለአንድ አካል ስራውን ተከትሎ የሚሰጠው መጠሪያ ነው። ለምሳሌ እግዚአብሔር አምላካችን አለማትን በመፍጠሩ ፈጣሪ አለማት ይባላል። ለሰው ልጆችም እንደየስራቸው አይነት ተማሪ፣ መምህር፣ ገበሬ፣ ሰአሊ፣ አናጼ ሐኪም የሚባሉ የተለያዩ አይነት ስሞች ይሰጣቸዋል። ልጆች ስታድጉ በየትኛው ስም መጠራት ትፈልጋላችሁ? በመረጣችሁት ስም ለመጠራት ደግሞ ጎበዝ መሆን አለባችሁ። እሺ ጎበዞች። የተቀበው ስም ማለትስ? የተቀበው ስም ማለት ሰዎች ሹመትን ወይም ስልጣንን ሲያገኙ የሚሰጣቸው ስም ነው። ለምሳሌ ዲያቆን፣ ቄስ፣ ጳጳስ፣ ንጉስ፣ ንግስት የሚሉት ስሞች የተቀበው ስም ይባላሉ። የስልጣን ወይም የሹመት ስም ማለት ነው። ልክ ነሽ። የባህሪ ስም የሚባለውስ? የባህሪ ስም ማለት ባህሪያዊ የማይለወጥ ሌላ የማይጠራበት ማንነትን የሚገልጽ ስም ማለት ነው። ለምሳሌ የእግዚአብሔር አምላካችን ስም ለሌላ የማይሰጥ ፈጣሪ አምላካችን ብቻ የሚጠራበት ስም ነው። እሺ፣ እግዚአብሔር የሚለው ስም የባህሪ ስም ነው። አዎ፣ ቃሉም የግዕዝ ሲሆን ትርጉሙም እግዚ ማለት ጌታ፣ ብሔር ማለት ደግሞ ዓለም ማለት ነው። ስለዚህ እግዚአብሔር ማለት ዓለምን እና በውስጡ ያለውን ሁሉ ፈጥሮ የሚገዛ አምላክ ማለት ነው። በተጨማሪም ኤልሻዳይ፣ ሁሉን ቻይ አምላክ፣ አዶነ ወይም ጌታ የሚሉት የባህሪ ስም ሲሆኑ ከፈጣሪ ውጪ ለማንም የማያሰጡ ናቸው። ስም አምላክን ደግሞ በቀጣይ ሳምንት እንቀጥልላቸዋለን። መልካም ለዛሬ በዚህ ነብቃ። በተጨማሪም ደግሞ መጽሀፍትን አንብቡ ጠይቁ የሚለውን መልእክታችንን እንዳትረሱ እሺ ጎበዞች በመላው የምትከታተሉን በሙሉ በቀጣይ ሳምንት እስከምንገናኝ ድረስ ሰላም እግዚአብሔር አለ መልካም አረማ ጽጌ ይሁንላችሁ ተመልካቾቻችን መልእክቱን የተከታተላችሁትን ይመስል ነበረ በጣም ጥሩ ነው አይደል መልካም እናንተም እንደነሱ ጎበዞች እንድትሆኑ መጻሕፍትን አንብቡ የሚሏችሁ መተግበር አለባችሁ እሺ ጎበዞች ለእህቶቻችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን፣ አሜን።